የሄደው ነፂ ጋ ነው። አልጋ ይዞላት እያዝናናት ነው ያሉ፣ ቤት ለቆ ሲወጣ ታቦት በቃ። አንቺ ሩታም በቃ ይሄድ ምናምን አትበይ። ቤቱ የነፂና የአብርሸ ብቻ ነው። ያገሬ ሰው፣ የነዚህ ሁለት ጅላጅሎች ጉዳይ የከፋ ሆኗል ማለት። በመጀመሪያ ቤቱ የነፂ ሳይሆን የቀብራራዋ የጀግናዋ የነብሯ የሩታ ቤት ነው። ሆድህ ይቁረጥልን ማለት ነው። በመቀጠል እዛ ቤት ላይ ልታዝ የምትችለው ነፂ ብቻ ናት። እውነትህን ነው ት በማቤት ነው ማን ሊያዝ የሚችለው ማለት ነው። ልታሽከረክራችሁም ልታዛችሁም የምትችለው ሩታና ሩታ ብቻ ናት ማለት ነው። አው ይሄ ነው ያለው ሁኔታ ማለት ነው። ምንድን ነው ሌላ ያለው ኤፍሬም እና አቤላ አብርሃም ከቤት ሲወጣ እንዳትከለክሉት የሚሄደው ነፂ ጋር ነው። አልጋ ይዞላት እያዝናናት ስለሆነ፣ እስኪ ሙጭ እንዴት አርጎ ነው እያዝናናት ያለው? እስኪ በናራችሁ የዚህም ያዝናናበት ራሱ ፋይል እንፈልጋለን። አውጦታችሁ ልታሳዩን እንፈልጋለን ማለት ነው። ውድ ተመልካቾቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። በእነዚህ ልጆች ዛሬ ሊሄድባቸው ነው ምንም ማድረግ አይቻልም ዘና ፈታ እያላችሁ ብቻ የምንም መጠናነቅ ሳይኖር ከኔ ጋር ሁኑ ብቻ ላይክ ማድረግ እንዳትረሱ አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ በያላችሁበት ሰላማችሁ አላህ ያብዛልኝ ለአላህ ብዬ ወዳችኋለሁ ለቤቴ ወይ ለሳናሌ አዲስ ጎናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ አላህ ያክብርልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረስ ወዶች ይ የዛሬ ቪዲዮ መግቢያችሁ ላይ እንደያችሁት ወይም እንዳደመጣችሁት የብሩኬና የክያ ቪዲዮ ነው ማለት ነው። ያው ብሩኬና ክያ የማውቃቸው ሰው ይኖራል ብዬ አላስብም። በዚህ ሰሞን በአብርሃምና በነፂ ጉዳይ ፊት መሪዎች ሆነው ዘራፍ ከኬ ዘራፍ አይ፣ የዚህ ማድረግማ የሰጣቸውን ኬት የመጣ ነው እንዴ? እንደዚህ ከኬ ዘረፍም የሚሉት እኮ ብቻ እያሉ የምናቃቸው እነዚህ ሁለት ዘረጦች ማለት ነው። እንግዲህ ትላንትና በጣም ብዙ ነገር እየተናገሩ ነበር፣ ስለ አብርሃምም ስለ ነፂም ስለ ሩታም ነገር ማለት ነው። ያው እንደሰማችሁት አቤላና አብርሃም ማነው፣ አቤላና ኤፍሬም ዳር ላይ ቆማችሁ ጉዳዩን ለማየት ከፈለጋችሁ እዩ፣ አሊያም ደግሞ አርፋችሁ ተቀመጡ ብለው ማስጠንቀቂያም ሰጥተዋል። አይደለም አቤላና አብ ማነው ኤፍሬም፣ እናንተም ጣልቃ ገብታችሁ የሰው ቤት ዳር እየበጠበጣችሁ ትገኛላችሁ ማለት ነው። እንዴት ነው እናንተስ? ማነው ሊያስጠነቅቃችሁ የሚችለው ማለት ነው። እንዴት ነው ኤፍሬምን ወይም ደግሞ አቤላ ልታስጠነቅቁ የምትችሉት እናንተ ዘረጦች ማለት ነው እ ዳር ላይ ቆማችሁ መመልከት ካለባችሁ ተመልከቱ እንጂ በጉዳዩ እጃችሁን እንዳታስገቡ፣ አይመለከታችሁም። ሌላው አብርሃን ከቤት ልውጣ ሲል እንዳትከለክሉት፣ ይሂድ የሚሄደውም ነፃነት ጋር ነው፣ አልጋ ይዞላት እያዝናናት ነው። ወይ መግማት ወይ መግማማት! አልኮ ማማዘናሽ ማለት ነው። ወይ መግማት ወይ መግማማት! ከዚህ በላይ መግማማት የለም። እናንተ እናንተ ፌመስ እንድትሆኑ እናንተ ሰብስክራይብ ልታገኙ፣ እናንተ እይታ እንድታገኙ፣ አንድ ሴት ልጅ በስሟ መጠቀም ይገባል። ጥሩ ነው። እናንተ አሁን እቺ ልጅ አገዛችኋት፣ ረዳችኋት ነው የሚባለው፣ ወይስ አግማማችኋት፣ ስሟን አሳልፋችሁ ለሶሻል ሚዲያ ሰጣችኋት ነው የሚባለው? ማለት ነው። ምን ማለት ነው? አልጋ ይዞላት እያዝናናት ነው ማለት ምን ማለት ነው? አልጋ መያዝ ማለት ምን ማለት ነው? ከአንድ ባለትዳር ወንድ ጋር አልጋ ይዞ መዝናናት ምን ማለት ነው? ለእናንተ ማለት ነው። እኔ እኮ አንዳንዴ እውነት እኔ ብዙውን ጊዜ እናገራለሁ ለእናንተ እንጂ ለሰውን የማትጨነቁ ብዙ ደነዞች አላችሁ ማለት ነው። በተለይ በተለይ ይሄ በዚህ በዩቱብ ሰፈር ማለት ነው። እናንተ ብቻ ጥቅም አግኙ እንጂ ለሌላው ምንም አይነት ስሜት የማይሰጣችሁ ማለት ነው። ይቺ ልጅ እኮ አላገባችም። ታገባለች። ነፃነት ማለት እኮ ነጌ ታገባለች አግብታም የልጅ እናት ትሆናለች ማለት ነው። አልጋይዛ ከሱ ጋር እንደዚህ ሆናለች ብላቸው ያወራችሁት ነገ ልጆቿን ቢያዩት ቢመለከቱት ምንድን ነው የሚሰማቸው ስሜት? አቦ ስሜታችሁ ይቋረጥ እናንተ ባለጌዎች ማለት ነው። እንዴት ነው አልጋይዞላት፣ እየተዝናናች ነው እያዝናናት እናንተ ዶንቆሮች ናችሁ ሲጀመር ማለት ነው እኔ ነፂን ተባበራችኋት አያልልም። በቃ እያግማማችኋት ነው ያላችሁት ማለት ነው። እውነት የምትተባበሯት ነገር ከሆነ ሀቅ ያላት ነገር ከሆነ እቺ ልጅ በስነ ስርዓት ነው ንግግራችሁ፣ አሳምራችሁ ነው። እቺ ልጅ በቃ የሆነ ነገር ለማወቅ እፈልጋለሁ ብላ አዲስ አበባ ሄዳለች አይደለም። ስለ አብርሃምና ስለ እሷ ጉዳይ ስለ ሩታ ጉዳይ ልታጣራ ነው ወደ አዲስ አበባ የሄደችው ማለት ነው። ነገር ግን እናንተ ይህን ተጠቅማችሁ አልጋ ይዞ እያዝናናት ነው። ባለትዳር እኮ ነው ልጁ ማለት ነው። በዚህ አጋጣሚ ልጁንም አብርሃምንም እያግማማችሁት መሆኑን አትርሱ። ሌላው ሩታ ጋር መጥታችኋል ማለት ነው። ምንድን ነው ከቤት ልውጣ ልውጣ እያልሽ አታስፈራሪ። እወጣለሁ እንካልሽ፣ ውጪ። ከዛ ቤት የማስወጣት መብቱም የላችሁም እናንተ፣ በመጀመሪያ ማለት ነው አይደለ እናንተ ኮተታሞች ማለት ነው። አብርሃም ባሏ፣ የትዳር አጋሯ፣ ባሏ የማስወጣት መብት የለው ገባችሁ፣ አይደለም የማስወጣት መብትም የለው ቤቱ የነፂና የአብርሃም ነው ከመቼ ጀምሮ ነው ለነፃነቱ የሚሆነው ማለት ነው ይሄ በይ ብትሏት ራሱ ነፃነት ልትልላችው አትችልም ለምን ምንም ነገር የለማ የእሱ አሻራ ዛ ቤት ላይ የለም የመጣችው ትላንትና ነው ኦዲንሱ የሚያውቃት ትላንትና ነው ማለት ነው ሁለት ዓመት ድፍን የሚያውቃት ሩታ ናት ከየት መጥቶ ነው ለነፃነት ሊሆነ የሚችለው ሲቀጥል ቤቱ እኮ ሆዳችሁ ይቁረጣችሁ ቤቱ የአብርሃምም የሩታም አይደለም ተከራይተው የሚኖሩበት ነው። ወይስ እዛ ቤት ውስጥ ላይ የሚያማምረው እቃ አይታችሁ፣ ወይም ደግሞ የሚያሽከረክረው መኪና አይታችሁ ነው እንደዚህ ጭንቅላታችሁ የተሽከረከረባችሁ ማለት ነው። እሱን ካያችሁ እ እሱን ካያችሁ ተስፋችሁ ቁረጡ። የአብርሃምና የሩታ ንብረት ነው ማለት ነው። ሁለት ዓመት በሙሉ ስትሰደብ ስትረገጥ ያገኘችው ቀብራራዋ ጀግናዋ ሩታ ያገኘችው ንብረቷ ነው። አከተመ ማለት ነው። ነፃነት ከየትም በኩል መጥታ ቤቱ ላይ ልታዝበት አትችልም። የእናንተ ከፋ፣ እንዲ የእናንተ ከፋ ማለት ነው። ጉድ እኮ ነው እናንተ። ቤቱን ልታዝበት የምትችለው እሷ ብቻ ናት። እውነታችሁ ነው። የድሮ ማለት ኤክሷ ወይም የድሮ የአብርሃም ኤክስ ወይም ደግሞ የድሮ የአብርሃም ፍቅረኛ ነበረች እንጂ ሚስቱ አይደለችም። ሚስቱ የትዳር አጋሩ ሩታና ሩታ ብቻ ናት። ሌላው እጅሽን አዘንዝሪ። እጇን እኔ ስትመጣት አላየውኝም። ሩታ ማለት ነው። ያው ስትገፈትራት ነው። ምን ልትላት ፈልገህ ነበረ? ምን ማለት ምን አይነት መልስ እንድትመልስላት ነው የፈለጋችሁት? እናንተ ስታስቡ ማለት ነው። ምናልባት ነፂ ሀቅ ሊኖራት ይችላል። እኛ ሀቁ ምንድን ነው የድሮ የአብርሃም ፍቅረኛ መሆኗን እኛንም እናውቃለን ነገር ግን ዛሬ ላይ ሩታ ምን ልታደርጋት ፈለጋችሁ እሹሩሩ ልትላት ፈለጋችሁ ትዳሯ ልታፈርስበት እኮ ነው የመጣችሁ በላይ ላይ የተደረብሽ አንቺ ነሽ እያለቻት ነበረ እኮ እሷ ህይወቴን አታበላሽ ቤቴን አትበጥብጭኝ እኮ ነው ያለቻት ማለት ነው ለምን እንደዚህ ታረጊያታለሽ ለምንድን ነው እንደዚህ የምታረጊያት እሷ ናት እውነታውን የሚያውቀው እንግዲህ አብርሃምና ነፂ ናቸው ማንም የሚያውቅ የለም እዚች ጋር ማለት ነው እኛ ሶሻል ሚዲያ ላይ የሚታየው ነገር ነው እንጂ እነሱ ናቸው እናንተ የምታውቁት ነገር የለም ሲቀጥል አስራ አምስት ቀን ሆናችሁ እኝኝ ማለት ከጀመራችሁ ማለት ነው ይሄ ማስረጃ ይሄ መረጃ ካየሽ የትዳር አጋሬ ነው ማለት ራሱ ትጸየፊያለሽ ምናምን እያላችሁ ነበረ ትላንትና ማለት ነው ለምንድን ነው የማታወጡት ይሄ ፋይል ለምንድን ነው የማታወጡት ምንም አይነት ፋይል የላችሁ ፋይል ቢኖራችሁ ኖሮ ታወጡት ነበረ ታወጡት ነበረ፣ አትለቁን ነበረ። ስለዚህ ምንም አይነት ፋይል የላችሁም፣ አታስፈራሩ። አሁን ማስለቅሰ ወደ ቡታጀራ ምትሸኛት ከሆነ አዲስ አበባ ድረስ መጥተን መደባደብን ካለብን እንደባደበ። ሂዳ አዲስ አበባ ታዲያ፣ እዛ ቡታጀራ ላይ ሆናችሁ ከምትፎክሩ ከምትሸልሉ፣ ሂዱ አዲስ አበባ ማለት ነው። እኛ እኮ በእናንተ አፈርም፣ በተለይ በእናንተ እንዲሁ ምን ጉዶች ናችሁ። ለማንኛውም ሰላማችኋለ፣ አብዛልኝ፣ ወዳችኋለሁ ላይክ